እንግዲህ ወንድየን የወዲት ድጋሚ ወደ ልቡ ገብታ አታለለችው። እናቱንም በድጋሚ መጫወቻ አደረገቻት። ቀጠለችና አለምንም ይህንን ቪዲዮ ቀርጸሽ አሳልፈች ስለሰጠሽኝ አሁን ጉድጓር ነው ምጨምረሽ ብላታለች። አሁን ላይ የወዴት እናቷ ያለቻትን ነገር አምና በመቀበል ቀጥታ ወደ ወንድዬ ሄዳ በሴትነቷ አማለለችው። ወንድዬ አሁን ምን ማድረግ እንዳለበት እንኳን አያውቅም። ድጋሚ የሚያፈቅራትንና የሚወዳትን ሚስቱን በሙሉ ልቡ ቀረባት። ከይቅርታ በላይ ምን አለ በማለትም ራሱን እሷን ይቅር ብሎ አብሮ ለመኖር አዘጋጀ። ነገር ግን የወዲት እናቷ በሴትነትሽ አማለሽ የወንድዬን ልብ ማግኘት አለብሽ። እናቱን ደግሞ እኔ ነኝ የማስወግዳት በማለትም ለየወዲት ነ! ነገረቻት። የወዲትም እናት ትክክል ነች በማለት ወደ ወንድየ ሄዳ፣ እንግዲህ እሱን አማለለችው። ወንድ ልጅም ስለሆነ ያደረገችበትን ግፍ እናቱ ላይ የፈጸመችውን ረስቶ አሁንም ወደ ቀድሞ ሚስቱ ተመለሰ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛልኝ። ዛሬ እንግዲህ የእናት ግፍ ቀጣውን ፓርት የሚለቀቀውን ይዘን መጥተናል ማለት ነው የወዲት ምን አደረገች? የወዲት እንግዲህ ወንድየን በደካማ ጎኑ ገባችበት። ወንድዬ በጣም ስለሚወዳትና ስለሚያከብራት አሁን እናቷ ያለቻትን ምክር ቀጥ ብላ ወንድዬ ጋር ሄዳ ፈጸመችው። ምክንያቱም አሸንፋ የምትመጣ ልጅ እንጂ ተሸንፋ የምትመጣ ልጅ የለችኝም፣ በራሷ ተማምና በራሷ መወሰን የምትችል ልጅ ካልሆንሽ ዓይንሽን ማየት አልፈልግም። አሁን ቀጥታ ሂደሽ የባልሽን ልብ አሸንፈሽ በሴትነትሽ እሱን እግር ስር አን ሰዎች ከዛ በኋላ እናቲቱን ከዚች አለም አሰናብተን እንዲሁም ሰራተኛዋን እኛ የቤቱ ባለቤት እንሆናለን አለቻት አልችልም የዛሬው እኮ በጣም ያስፈራራል ስትላትም አልችልም የምትልጅ የለችኝም ስትላት ልክ ነሽ እማዬ በማለትም ቀጥታ ወደ ወንድዬ ሄደች ወንድዬ በሰዓቱ ከውጭ ሲመጣ የወዲ አሁን ላይ አጭር ልብስ ለብሳ ጠበቀችው። እሱ ሲመጣም ከትከሻ ወረድ አደረገች። በዚህን ሰዓት ወንድዬ በጣም ደነገጠም፣ እሷን አይቶ ማለፍ አልቻለም። አሁን የሰማኒያ ሚስቱ ናት በእርግጥ ግን ደግሞ የሰማኒያ ሚስቱ ብትሆንም እናቱ ላይ ያደረገችው ግፍ እሱን በጣም እጅግ አናዶታል። እናም ዛሬ በድጋሚ ወደ ወንድዬ ልብ ለመግባት ቻለች። እናትየዋንም ዝታባት ነበረ። ባሌን በደንብ አውቀዋለሁ። እናትህን አይደለም ከቤት አስወጣ ይቅርና ግደላት ብለው ይገልልኛል። ስለዚህ አንቻ ታስቢ በማለትም እናቲቱን አስፈራራቻቸው። እንዲሁም የወዲትን እንደዚሁ አለምን አለምንም አይንሽን ገልጠሽ እንድትተኝ አለቻት። አለምም አይንሽን ገልጠሽ እንድትተኝ ማለት ምን ማለት ነው ማዘር አለች። እርሳቸውም ልገልሽ እችላለሁ ተጠንቀቂ እያለችሽ ነው በማለት ፈቱላት። እኔ እዚህ ውስጥ የገባሁት ለእርሶው ጣጣ ብዬ ነው። እርሶውን አድናለሁ ብዬ ነው። ስለዚህ ልጀው አይኑን እንድገልጥ ነው። አሁን ደግሞ ገልጧል። ካስገደለኝ እኔ መሞት አልፈልግም። እኔ ከሞኩኝ እናቴንማን ማን ይጦርልኛል? እባክዎትን፣ በሰው ምክንያት ነው እዚህ ጣጣ የገባሁት። እናም ይህንን ነገር ደግሞ አደራ፣ እሰው ከዚህ ጣጣ ያውጡኝ አለች። እንዴት አረጌ? አሏት። እርሳቸውም ስተኛ ይጠብቁኝ እኮ እንዴት እኔ አይኔን ሲሸፉን እርሶ ቁጭ ብለው አይኑን ገልጠው ይጠብቁኝ። ደካማ ናት አለችኝ አለቻቸው። አንቺ ተኝተሽ ብለው ሳቁባት። አዎ ማዬ አለች። እሺ በቃ በማለትም ሳቁ። አሁን ወዲት ሰተት ብላ እዛ ቤት ቁጭ ብላ ሶፋ ላይ ዘና ብላ ለባብሳ የሌሊት ልብሶቿን ጠበቀች ወንድየን። ወንድዬ ሲያያት ደም አይኑ ደም ለበሰ። ግን ደግሞ በሴትነትሽ አማሌ ብላ የላከቻትን እናቷን ተግባር ፈጸመች። እሷም ወንድየን ማማለሏን ቀጠለች። ወንድዬ እንግዲህ ያ ወንድ ላይ ብዙ ቢበደልም ልብ የለውም ይባላል እናም ስታማልለው እናቱ ላይ የፈጸመችውን ግፍ ረስቶ እሷንም ስለሚወዳት በቃ በይቅርታ ከመጣሽ አንቺ የሰማኒያ ሚስቴ ነሽ። እናቴን ግን ልትንከባከብልኝ ይገባል አላት። እሷም ከዚህ በኋላ ምንም አላደርጋቸውም እመኔ ብላ አሳምና ከወንድየ ጋር አደረች። እናትየዋን ግን አስፈራራቻት። በድጋሜ አለምንማ ለመበቀል ዝግጁ ሆና ቆርጣ ተነስታለች። አለም አሁን በቃ አለቀልን፣ ልጅው መልሶ ካስገባት እውነትም አይኑ ታሸፍኗል አለች። አሁን አይኑን ገልጭለታለሁ ስትልም አይ ወንድዬ ከዚህ በኋላ ይቅርታ ያደርግላትም ቆርጧል እኮ አሉ ማዘርም እያሳመነችው ቢሆንስ እሷ እንኳን ሰው ድንጋ ታሳምናለች ስለሚወዳት ደግሞ ቢቀበላትስ እኔ እናንት እኮ አለቀልን አለቻት አይ አይ ይቺ ሰይጣን ቁራጣ አታሳምነውም ወንድዬ በአሁኑ በጣም ቆርጧል ስለዚህ አትሰቢ፣ አለ አሏት። ማዘር አለም ግን በጣም ተጨናነቀች። እናም እሱም ምን አባሽ ልሰሬ መጣሽ? ወንድ አለም እኮ ትክክል ናት። ክርስቶስ የተሰቀለበት ቀን አንቺ ብትኖር ያለችሽ አላት። አለም ስራሽን ታገኛለሽ፣ ጠብቄ እያለች እያለ ማንም ምንም አላረገችም፣ የእውነታውን ያየችውና የተናገረችው። እኔ በራሴ ባይኔ በህብረቱ አይችሻለሁ እናቴን ስታሰቃይ አላት። ከዛም በቃ እንዴ በቃ ይቀርበለኝ እያለች ተሽለ ጠለጠች። የ የወዲት ወንድም ደግሞ ሰራተኛዋን አሁን ፀሐይን እያሰቃየ ይገኛል። ፀሐይ እኔ ምንም ነገር አልፈልግም፣ እባክኝ ተወኝ፣ ልስራበት ትለዋለች። አንጂ ስራ መቼም እንድትሰሪ አላረገሽም እኔ የምልሽን ከተስማማሽና እኔ አድርጌ የምልሽን አላት ምንድን ነው ስትልም ያው ሴትነቷን ፈለገ። እሷም አልፈልግም ብላ ስራዋን መስራት ጀመረች። እናትየዋ ግን በጣም መጥፎና ኃይለኛ ናቸው። የሀያ አንድ ቀን ደመወዝ የለሽም፣ ስለዚህ አለዛ ትባረር ያለሽ አሏት። እንዴት እኔ መስራት እፈልጋለሁ ትዬ እባክዎትን እንዴት የሀያ ቀን የሀያ አንድ ቀን ስትልም፣ እንዴ ለምን መድበዩ ሀያ አንድ ቀን ሙሉ እንግዳውስ የሁለት ወር አረገዋለሁ አለዛ የስልሳ ቀን አሏት አረማዝር። ከዛ አባዬ ስትልም ሰምተሻል፣ ያንን ከተውሽ ደመወዝሽ ወደፊት ይቀጥላል። ከሰላሳ ቀን በኋላ ይከፈ አንድ ብሎ ይጀምራል አሏት። እሺ ብላ ተስማማች። እውጭ ላይ ክክ እየለቀመች እያለ የወዲ ወንድም መጣ። ለፀሐይ ብዙ ቅባቶች ገዝቶ መጣ። ይህን ምትክ ተቀበይ ሲላት እኔ ምንም አልፈልግም ለልቀስ እና ቅባት ያስፈልጋቸዋል፣ አናታቸው ደርቋል። ሄድና ስጣቸው አለቸው እና አናቷ ስለደረቀ ነው ማሰብ የተሳናት ነው አለ። አረን እንደሷ ላልኩን በፈጣረክ አለች እና ክፉ የሆነቻል ሽኮ። ተሳደብሽ። እኔ አልተሳደብኩም፣ የምርሪን ነው ቅባት ያስፈልጋቸዋል አለችው። እኔ ደግሞ ላንቺ ነው። አልፈልግም እኔ። ታል ተቀበልሽ ባካ ሄድልሽ ስትለው እንደ ሄድልሽ ከፈለግሽ ተቀበኝ ታል ተቀበልሽኛ ለድም መለመን አይጠበቅብሽም አላት። ሳትወድ በግዷ ፀሃይ ያንን ቅባት እነዛን የግዛላትን ቅባቶች ተቀበለች። ግን ደግሞ በኋላ ላይ ምን ያደርጋታል? ምክንያቱም ሳትፈልግ ፈልግ በግዷ ሴትነቷን ይፈልጋል በጣም እኔ ጋር ከተስማመሽ አይደለም ስራ ምንም ነገር አታደርግም በቃ አላት። እኔ ምንም አልፈልግም መስራት፣ በላቤ ሰርቼ ማግኘት ነው የምፈልገው አለችው። እሱም እንደዛ ከሆነ መቼም ያልፍልሽም አላት። አይለፍልኝ አለችው። እንግዲህ የወዲት ወደ ቤቷ በመመለስ ማዘርንና አለምን ስቃያቸውን ሀብላ እንደጀመረች ምንም ጥርጥር የለውም። አሁንም ወንድዬ ግን በሷ አይኑ እንደተሸፈነ ነው። ያ ሁሉ ከታየና ከተረዳ በኋላ አሁን ላይም ምንም እንትን የለውም። የወዲት ወንድም እናቱ ጠርተው ሂድ እባሏ ጋብቻዋን ነው የሄደችው አሉት። እንዴ

ጭርስ ነበር የማደርገው የመጀመሪያ ስራዬ ይሄ ነበር አለች በጣም ያሳዝናል የወዲት ክፋቷ ሊዛ ቤት በመግባቷ የምትጨነቀው አለም ሌት ቀን እንቅልፍ አይወስዳትም ማዘሯንም እባክትን ጠብቁኝ እያለች ትገኛለች በጣም ያሳዝናል ለቻናሉ አዲስ የሆናችሁ ሰብስክራይብ ያረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ የሆነላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ